ትግስታችሁ የሚፈተነው ልባችሁ በሚወደው ነገር ላይ ነው። ፈጣሪ ፈተናዎችን የምንችልበትን አቅም ይስጠን። አሜን። ትግስታችሁ የሚፈተነው ልባችሁ በሚወደው ነገር ላይ ነው። ፈጣሪ ፈተናዎችን የምንችልበትን አቅም ይስጠን። አሜን። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ ክቡራችሁ ቤተሰቦች ሰላም እንዴናችሁ? ልኝ ያላችሁ ልኝ። አልሐምዱሊላህ እኔ ሰላም ነኝ። እናንተም ሰላም ተሆኑ ዘንዳ የዘወትር ምኞቴ ነው። እንግዲህ የቤተሰብ ትናንትና ፉኣድ ቤት ቪዲዮ ተጭኖ ነበረ። አልሐምዱሊላህ ስልሳ ስድስት ሺህ አካባቢ ደርሶ አለ። አላህ ያግዛችሁ ሁላችሁም፣ በመልካምነት ለቅንነት ልታበረታቱት ወንድማችን እርገት ወንድማችን ለውጥ የኛ ለውጥ ነው ብላችሁ ሌት ተቀን ምንም ጊዜያችሁን ሳሳሱ ለምታግዙት ወንድሞቻችንና እህቶቻችን አላህ ግዛችሁ እንዲክፈላችሁ ሰው ልጅ ደስታ የሚያስደስታችሁ በሙሉ ከዚህ በተሻለ ደግሞ እንደ ማንኛቸውም ሰው መቶኬ ገብቶ ከዛ በኋላ ያለውን ነገር ዩቱብ በራሱ ራሱ ቪዲዮዎቹን ራሱ ሸርም ስለሚያደርገው ቻናሉንም ራሱ ስለሚያገላበጠው ምንም ችግር አይኖርም እኛ ፎከስ የምናደርገው መቶኬ እስከሚገባ ድረስ ነው ከዛ በኋላ ያለውን ደግሞ አላህ አለን ማለት ነው አላህ አለው ስለ ሁሉም ነገር አልሐምድሊላ አሁንም ድጋሚ የምላችው ነገር አይቶ ማለፍን ሰምቶ ማለፍን ሰምቶ እንዳልሰማ ማለት አይቶ እንዳላዩ ማለት ትልቅነት ነው ብልጥነት ነው፣ መታደል ነው። እና በቻላችሁት አቅም እህቶቼ የተደረገው ያለው ነገር በጣም ቢያስጠላ ቢደብርም፣ አይታችሁ እንዳላያችሁ፣ ሰምታችሁ እንዳልሰማችሁ፣ እናንተ ብቻ ወደኋላ ሳትጓተቱ ወደፊት እኛ የምንፈልገው የሁለቱ ልጆች እርገት እስከሆነ ድረስ ማለት ነው። የሁለቱ ልጆች እርገት፣ የሁለቱ ልጆች ውጤት እኛ ያስፈልገናል። ስለዚህ ተልባ ቢንጫጫ በአንድ ሙቀጫ ይላል አገሬ ሰው እና ሁሉም ቢንጫጩ በሆነ ሰዓት ላይ አንድ መሆናቸው ስለማይቀር እኛ የምንፈልገው የልጆቹን እርገት ስለሆነ ምንም ልባቸው ሳይቀየር ማንኛቸውም ዘው ከሌ ከሌ ማለት እውነት ለመናገር ቃል ያጥረኛል። ለእናንተ ማ ነው ምንም ወደ ኋላ ሳትሉ እህቶቻችሁ ለወንድሞቻችሁ፣ በተለይ ኢትዮጵያ ለሚሰሩ እህቶቻችሁ ወንድሞቻችሁ እየሰራችሁ ነው ያላችሁ። የስደት ዓለም እህቶቼ ማለት ነው። ለእናንተ ቃል የለኝም። አሁንም ቢሆን ልባችሁን አይቀይርባችሁ። አይኖ ብዙ መጥፎ ሰዎች አሉ። እነዚ መጥፎ ሰዎችን ግን በደጋግ በአንዳንድ ደጋግ እህቶች በአንዳንድ ደጋግ ወንድሞች እነዛ መጥፎ ሰዎችን ለመሸፈን እየተሞከረ ነው ያለው ማለት ነው። አልሐምዱሊላ ይሄም ጥሩ ነገር ነው። ትናንትና በተሰራው ቪዲዮ ላይ ድጋሚ ድጋሚ ያው ነው ድጋሚ ያው ነው። ሆዳችሁ ልባችሁ እያወቀ እውነት ለመናገር ልባችሁ እያወቀ ያፋመል ያለባችሁ ወቶቼ አሁን የምምላችሁ ነገር ምንም ሀሳቤን አልቀየርም። ፈጣሪ ማስተዋሉን ይስጣችሁ። እውነት የማስተዋሉን ልብ ይሻችሁ። ሌላ ነገር የሚባለው ነገር የለም ማለት ነው። ይሄ ሁሉ ያለ ማስተዋላችሁ ነው። አፍንጫ ሲነካ አይን ያለቅሳል ለካ ይባላል። ፉኣድ ነካችሁት፣ ማለት ፍቅር ትከፋለች። ገባችሁ? ፍቅር ተነካች ማለት ፉኣድ ይከፋል። አለቀ። እንደዛ ነው እኛ እስከምናውቀው ማለት ነው። መስሏችሁ ነው አሁንም። እናንተ ምላችሁ ነገር ቢኖር አሁንም ገና ናችሁ። አልበሰላችሁ፣ አልበሰላችሁም። እናንተ ደግሞ እስከምትበስሉ እኛ አረር። ገባችሁ? ያ ነው ችግሩ እንጂ እናንተ መብሰላችሁ አይቀርም እኮ ያበስላችኋለ፣ የሚያበስላችሁ ነገር ማለት ነው፣ ጊዜያችሁ፣ እድሜያችሁ በተቻላችሁ አቅም በቻላችሁት ነገር ላይ በዚህ ልክ ለመጥፎ ነገር መጥፎ ቃልን ለመጣል ከምትሮጡ መልካም ነገር ተናግራችሁ እለፉ። መልካም ነገር፣ መልካም ንግግር ሰደቃ ነው፣ ለእናንተም ሰው ይማርበታል። አንዳንድ ኦዲየንሶች መጥተው እንኳ ኮሜንታቸውን ሲያነቡ አያፍሩባችሁም? አይሸማቀቁባችሁም? የእውነት ለመናገር በጣም ነው የምታሳፍሩት፣ አንዳንድ ሰዎች ከአፋችሁ የሚወጣው ነገር። በነገራችን ላይ ልባችሁ ውስጥ ያለው አፋችሁ የናገረው አለዛ ልብ ውስጥ የሌለን አፍ አይናገርም፣ እና የልባችሁን ይህን ልባችሁ ውስጥ ያለውን መጥፎ መንፈስ ፈጣሪ ያስዳላችሁ ነው የምላችሁ። አሁንም ቢሆን በቻላችሁ አቅም፣ እኛ የምንፈልገው የእነሱን እድገት እንጂ የእነሱን ውርቀት አይደለም። ለምን አልሰሩም? ለምን በራሳቸው ብቻ አልመጡም? ለምን ነገር ዘሩ? ነገሮች ወደ ኋላ ፈተው ራሳቸውን መተው ስራቸውን አይሰሩም? ለምን ለምን? የምን ለእነሱ አስበን ነው እንጂ ለሆነም ፓርት ብቻ አይደለም። እናንተ እንደምታስቡት አይደለም። አንዳንድ ሰዎች እንደምታስቡት አይደለም። አንዳንድ ሰዎች ደግሞ የእውነት የእውነት የእውነት የልባችሁ ክፋት በጣም ነው የሚያሳዝነው። ፈጣሪ ይቅር ይበላችሁ። በዚህ ሰዓት እንኳ በዚህ ጊዜ እንኳ እድል ተሰጥቷችሁ አልተመለሳችሁም። አሁንም ቢሆን ጊዜው ቅርብ ነው፣ ቅርብ ነው። ወደ ራሳችሁ እንድትመለሱ በአክብሮት ጠይቃችኋለሁ ማለት ነው። ክፉ ስለተናገራችሁ እኛ ክፉ አንናገርም። የእውነት ማንም ሰው ለእናንተ ክፉ አይናገርም። እናንተ በተናገራችሁ ሰው ልክ ማንም ሰው ወርዶ አይናገራችሁም። ግን ራሳችሁ ነው የምታስገምቱት፣ ቤተሰቦቻችሁ ነው የምታስገምቱት። እድገታችሁ፣ ማህበረሰባችሁ በምን አይነት ሀያት ውስጥ እንዳለፋችሁ በጣም አጠራጣሪ ነው የሚሆነው ማለት ነው። ከሰው ልጅ አፍ የማይወጡ ቃላቶች ሰው ሆኖ በዚህ ልክ እንዴ! ሰው በሰውነቱ መከበር አለበት። ሰው በሰውነቱ መወደድ አለበት። ታውት ውዴታውን ሰው በሰውነቱ መከበር አለበት። ይሄ ስራው ባህሪ ነው እየተባላችሁ እያወቃችሁ በዚህ ልክ በጣም ነው የምታሳፍሩት፣ እና ሌላ የምላችሁ ነገር አይኖርም። አሁንም ቢሆን የፉኣድንም የፍቅርዬንም ቻናሏን ሸር በማድረግ ሰብስክራይብ በማድረግ ኮፒ ሊንክ በማድረግ በተለያዩ ነገሮች እገዟችሁ። በቃ አለቅ፣ ሌላ ነገር የለውም የሚባል ነገር ምንም ነገር አይኖርም ማለት ነው። ከዚህ ያለፉ አንድ ሰንቲም ምንም አይነት ልዩነት የለውም። በፊትም በኋላም አንድ ገጽታ ነው ያለው። ሁለቱ ልጆች አንድ ገጽታ ያላቸው ምንም የሚለያዩበት ነገር ያላቸውም እንጂ ማለት ነው። ብዙ ፈተና አልፈዋል፣ ብዙ ሰቃይ አልፈዋል፣ ብዙ መከራ አልፈዋል። የእናንተ ንግግር የእናንተ ኮሜንት እንደማይሰበራቸው ተስፋ አደርጋለሁ። በፍጹም መሰበር ቢችሉ ባለፉት ጊዜያቶች ይሰበሩ ነበረ። አሁን ጥላቶች እንኳ ብላችሁ እናንተ የምፈርጇቸው እውነት ለመናገር ከልባቸው ወዳጅ ነው የተገኙት። ለእናንተ ይመስላል እንጂ ቤታቸውን እየገቡ ሰብስክራይብ የሚያደርጉት ኮፒ ሊንክ የሚያደርጉት ሼር የሚያደርጉት እነሱ ናቸው። ግን የእናንተ ምላሳችሁ ላይ ያለው ንግግር፣ ለምትናገሯቸው ንግግሮች፣ ለእናንተ የሚሰጣችሁ መልስ ለዚህ ልክ፣ በቃ በዚህ ልክ ልጅቷንም ሆነ ልጁንም በዚህ ልክ በዚህ ልክ እሰዋፍ የምታስገቧቸው ወዳጅ ተብዬዎች ናቸው። በጣም ነው የሚያሳፍረው። ወዳጅ ሆኖ እንደዚህ ጥላት መሆን ጥላትማ፣ ጥላት እኮ ነው፣ ጥላት ያው ጥላት ነው። ችግር የለም ግን ወዳጅ ናቸው ተብላችሁ በዚህ ልክ ስትወርዱ በጣም ነው የሚያሳፍረው። እና አባካችሁ በራሳችሁ ጊዜ ራሳችሁን አታዋርዱ። አሁንም ቢሆን ራሳችሁን ነው እያዋረዳችሁ ያላችሁ። ልጅ ፉኣድ ክብር ምንም አይቀንስም፣ የፍቅር ክብር ምንም አይቀንስም። ግን ራሳችሁን ራሳችሁ እያወረዳችሁ ነው። በምን አይነት ሀያት ውስጥ እንዳለፋችሁ ራሱ በጣም ነው የሚያሳፍረው። ይህ እውነት ለመናገር አሳፋሪዎች ናቸው። መቼ እንደሆነ እኔ የምትነቁት አላቅም፣ መቼ እንደሆነ የምትባትቱት፣ መቼ እንደሆነ ከዚህ ከመጥፎ ንግግራችሁ መጥፎ ነገር ከመጻፋችሁ የምትቆጠቡት። ፈጣሪ ማስተዋልን ይስጣችሁ። ለቤቴ አዲስ የሆናችሁ ላይክና ሼር ሰብስክራይብ ማድረጋችሁን አትርሱ።